እንደዚህ ሆኖ እንኳን እኔ ላይ ይጮህብኛል። ቆይች፣ ገረድ ከምግብ ጋር ምን ብታበላው ነው እንደዚህ የልብ ልብ አግኝቶ እኔ ላይ የሚጮህብኝ? እሰራልሃለሁ። ወይኔ ጽናት፣ ጽናት እሰራልሻለሁ። ቤቴ ጠራሽ? ቤቴ አባሽ ይጥፋና፣ ቤቴ አትበይኝ አላልኩም? እቴ ይበይኛልኩ እኮ። እሺ ቅርታ ጠራሽኝ እቴ። ሞት ይትራሽና፣ ቆይ ጆሮሽ ይሸክላል እንዴ? አይ፣ ጽናት ስትይ እኮ ተሳስተሽ እንዳይሆን ብዬ ነው። ምን ነው አንቺ ሴትዮ ግን ጎዳናሽ ናፈቀሽ እንዴ? እንዴ ምን አጠፋው ቤት ማለት እቴ፣ ሰው የሚልሽን ስሚ ማለት እኮ ትልቅ አማርኛ ነው። ቆያንቺ፣ ማ ልጄ የምን ልጅ ነው ጽናት መጣሽ እንዴ? አዎ መጣሁ። ሳሎኑ ተቆልፏል። ማን የቆለፈው? በእኔ አላቅ። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የሀብት ዩቲዩ ቤተሰብ በሙሉ እንደምን አላችሁ? ሰላምታዬ በያላችሁበት በአለም ዳርቻ ለምትገኙ በሙሉ ሰላም ብያለሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ጽና ድራማ በክፍል አርባ ሶስት መተናል ማለት ነው እንደተለመደው እንግዲህ ጽናት ድራማ ተወዳጅ እና እጅግ በጣም አስተማሪም ነው። እየተማርንበትም ነው። ወደነውም እየተከታተልናቸው እንገኛለን ማለት ነው። ዛሬ በክፍል አርባ ሶስት እንግዲህ ምን ተፈጠረ የሚለውን ነገር እነሆ አብረን የምናይ ይሆናል ማለት ነው። እንግዲህ ጽናትና ኪራ በፍቅር ተጣምረው በባለፈው ሳምንት እንግዲህ በባለፈው ክፍል ጽናትዬ የኪራን የፍቅር ጥያቄ ተቀብላው እልል ብለናል ማለት ነው። መቼ ነው የሚጋቡት ሰርጋቸው እያልን እየጠበቀን ነበረ። ነገር ግን ቤቲ መታባቸዋለች። ቤቲ እንግዲህ በቀሏን በደንብ አድርጋ አጠናክራ ገብታለች ማለት ነው ቤታቸው። እናም እንግዲህ ዛሬ እያየን ያለነው ብዙም አያስደስትም ማለት ነው። እናም እንግዲህ ህይወት ብዙ ውጣ ውረድ እንዳላት የሰው ልጅ ህይወት ብዙ መሰናክሎች፣ ብዙ ውጣ ውረድ እንዳላት እንግዲህ እጅግ በጣም አድርገን ተምረናል አይተናል፣ ብዬ አስባለሁኝ። ምክንያቱም አንዳንዴ ደስታ የሚፈጥሩ ሰዎች እንዳሉ በተቃራኒ ደግሞ የሰውን ደስታ የሚያጨልሙ፣ የሰውን ደስታ የሚነጥቁ ብዙ ሰዎችን በዙሪያችን ይኖራሉ እና ይህ ጽናት ድራማ ለሁላችንም እጅግ በጣም አስተማሪ ነው። እንግዲህ በጽናት ድራማ ላይ እንግዲህ አንድነት እንግዲህ ከቤቲ ጋር ያው በቀሉን አቀነባብረው ከቤት እንግዲህ አንድነት ቤቲን ለማገዝ ብር የማይገዛው ነገር የለምና አንድነትም እንግዲህ ከችግሯ አንጻር መስራት የማትፈልገውን ነገር እንግዲህ ቤቲን በማገዝ ለራሷ ስትል እንግዲህ ወደነ ኪራ ቤት በመግባትና ቤቲን በማገዝ እንግዲህ እያየናት ነው ማለት ነው። ሆኖም ግን ጽናትና ኪራ ፍቅራቸውን ሳጣጥሙ እንግዲህ ፍቅራቸውን ነጥቃቸዋለኝ ማለት ነው። በድጋሚ በባለፈው ኪራን በባለፈው እንግዲህ የጽናትን ልጅ ገላ እጅግ በጣም ጽናት ክፉኛ ተሰብራ ነበረ። ዛሬም ደግሞ በድጋሚ እንግዲህ ፍቅሯንም ነጠቀቻት ማለት ነው። ቤቲ ኪራንና ጽናትን አለያየቻቸው። እሱም እንግዲህ ያለያየችባቸው ነገር ምንድን ነው? የጽናትን የእርቃቷን ፎቶ ቤቲ ጋር ስላለ እንግዲህ በሶሻል ሚዲያ በትኜ መውጫ መግቢያ ነው የማሳጣት በማለት እንግዲህ ቤቲ ኪራን እያስገደደችው ትገኛለች ማለት ነው። ያንንም ፎቶ እንግዲህ ለኪራ የደረሰው ቤቲ ግቢ ውስጥ እንግዲህ ወረቀቱን በመወርወር እና ሰራተኛው አንድነትም ደግሞ ያንን የተላከውን ወረቀት ለኪራ በመስጠት ኪራም እንግዲህ የተላከለትን ወረቀት ከፍቶ በማየት እጅግ በጣም ደንግጦ አይተናል ማለት ነው እንግዲህ ለ አንድነትም ጽናትን ነገር እንዳትሰማ በማለት እንግዲህ ለአንድነትም ማስጠንቀቁ ሲነግራት ነበረ። ከዛ አንድነትም ስልክ ትደውልና ምን ልክሽለት ነው ግን እንደዚህ እብድ ያለው ምናምን ነገር ስትላትም ነበረ። ከዛም እንግዲህ ቤት ይመጣ በድጋሚ ከአንድነት ጋር እያወሩ ኪራ ደረሰባቸውና ያዛት እንግዲህ ብዙ ነገር ተነጋገሩ። በቀሏን አርከፈከፈችበት በደንብ አድርጋ ማለት ነው። አንድነትን ምን ልታደርግ ነው ዜ ቆምሾ ሲላትም ነበረ ኪራ አይ እኔ እንግዲህ እናንተን ስትጠራ የእያንዳንዳችሁን ስም ስትጠራ የምታውቃችሁ ስለመሰለኝ በሩን ከፍቼ አስገባዋት አለች አንድነትም አሁን ከዚህ ሂጂ ብሎ አንድነትን እንግዲህ ወደ ቤት እንድትገባ አደረገ ብዙ ተነጋገሩ ብዙ ነገር ተፎካከሩ ብዙ ዛቻም ዛተችበት በጥፊም ማጠናበራት ከዚህ በኋላ ጫፌን አትነካኝም አለችው እናም እንግዲህ በእንደዛ እንዳለ እቤት መግባት እንዳለባት ጠየቀችው፣ አስገደደችው። ኪራም እንግዲህ የጽናት የእርቃን ፎቶ ሶሻል ሚዲያ ላይ ወጥቶ ማንም ሰው ጋር መድረስን ስላልፈለገ ቤት የምትለውን ነገር እያደረገና እየተገበረ ይገኛል። እናም እንግዲህ ጽናትን በሆነውና በተፈጠረው ነገር ግራ ገብቷት ነበር። የኪራ መቀየር በጣም አሳስቧት ተግዛ በጣም እያሰበችም ትገኛለች ማለት ነው። በእንደዛ እንዳለ እንግዲህ አንድ ላይ ሰብሰብ ብለው እንዲጠብቁትም ነገራቸው ማለት ነው። ለምሩ እና ለናሆ እና እየጠበቁትም ነበረ። ከዛ በፊት ግን አደራሽን የጽናትን ነገር አንችንሽ ልትረጃት እና አንችንሽ የምትቀርቢያት በማለት አደራ ጽናትን አደራ ብሏታል፣ ኪራ ማለት ነው። በእንደዛ እንዳለ የጽናትን ነገር አደራ ብሎኛል እኮ ስትልም ነበረ ለናሆም እና ለጽናት እየምሩ እንዲህ ምን ተፈጥሮ ነው በማለት እንግዲህ ግራ ተጋብቶ ነበረ። እናም እንግዲህ እነሱ በተሰበሰቡበት እና በተቀመጡበት ኪራ ቤቲን ይዟት መጣ። ከዛም እንግዲህ ፊቱ ላይ ተገዶ እንደሆነ ጽናት እያነበበችው ነገር ግን ኪራ ቤቲ ከዚህ በኋላ እዚህ ቤት ከእነሱ ጋር አብራ እንደምትኖር አሳውቃቸው ነገራቸው ማለት ነው። በጣም ደነገጡ። ናሁምም በጣም ጮኸ። ምሩም እንግዲህ ከቤት ውጪ ስትላትም ነበረ። አትመጣም ብላችሁ ነበር እንዴ? ድጋሜ ይሄው መጣሁኝ አለች። እንግዲህ ቤቲም ማለት ነው በሆነው ነገር እንግዲህ ኪራንም በጥፊ መታችሁ ማለት ነው ጽናት ቤቲም ምን አባሽ ብላ እንግዲህ ጽናት እንድትመታት ስትል ኪራ እጇን ያዝ አደረገና እንግዲህ ጽናት ከመመታት ተረፈች ማለት ነው። በእንደዛ እንዳለ ቤት ካስገባት በኋላ ትቷቸው ሄደ ማለት ነው። ኪራ ከዛ ከቤቲ ጋር እንግዲህ አንዳንድ ነገር ማውራት ጀመሩ። ምሩ ጽናቱ ነው ምን አርገሽ ነው፣ ምን አስነክተሽ ነው ሲሏትም ነበረ። እሷም ልክ ልካቸውን ነገረቻቸው። በእንደዛ እንዳለ እንግዲህ በቃ አሁን እኔ ባሊ ናፍቆኛል፣ ባሊ ጋ ሄጅ ልተኛ በማለት ቤቲም እንግዲህ ወደ ክላስ ሄደች ማለት ነው። ጽናትም ወደ ሰኒጋ ሄደች ቤቷ በጣም ተግዛ በሆነው ነገር ሁሉ ኪራ በጣም መጥፎ እና ጥሩ እንዳልሆነ የሆነ ወጥመድ ውስጥ እንደገባ ፊቱ ላይ እንዳነበበችውም ስትናገር ነበር። ወደ ፈጣሪም ስትማጸን ነበረ። ኪራን ደጋግሜ ማመኔ እኔን ጎዳኝ፣ እኔን ጎዳኝ እያለች እንግዲ የባብን ምሳሌ አደርጋም ስታወራ ነበረ ጽናት። በእንደዛ እንዳለ ግን ቤቲ ወደ ቤታቸው መታ ብትብት አርጋቸዋለች። እናም እንግዲህ ሰራተኛዋንም ጥንብርኩሷን አውጥታ ለመሰደብ፣ እኛ ቤቲ የምትሳደበውን ነገር እንኳን እያንዳንዱን ለቅመን ለመናገር በጣም የሚቀፍና በጣም የሚከብድ ስድቦችን ታዘንብባቸዋለች። ማጣት በጣም ከባድ ነው። ማጣት የማንፈልገውን ነገር እንድንሰራ ያስገድዳል። እና አንድነት እንግዲህ ቤቲን የምትታዘዛትና የምትሰራው ማጣት ነው። ልጇ ሳይቀድሙ ልጭ አድርጋ ስትሰድባት ነበረ። እንግዲህ አንድነትን በጣም እየተብሰከሰከች እና እያለቃቀሰች ትገኛለች ማለት ነው። እኔ ለራሴ ብዬ የሰውን ደስታ ነጠኩኝ፣ እኔ ለራሴ ብዬ የሰውን ህይወት አበላሸውኝ እያለች ቤቲም በምታግዛት ነገር ምችግ በጣም ተጸጽታም ስታለቃቅስ ነበረ። በዛ መሀል ግን ጽናት ደረሰችባት። ጽናትዬም እንግዲህ ምን ሆነች ነው እያለችም ስታወራት ነበር። ጽናትም ቁስሏን ህመሟን ሁሉ ለአንድነት ነገረቻት። አንድነትም ያለችበትን ሁኔታ በሙሉ እንግዲህ ይህ ነው ብላ ገልጻ ባትናገርም የእህቶቼ ልጆች በሞግዚትነት ብዙ አመት ሰርቻለሁ እያለች እንግዲህ ብዙ ነገር ስትነግራት ነበረ። በእንደዛ እንዳለ እንግዲህ ጽናትም የውስጥ የውስጧን የሆድ ሆዷን ስታወራት ነበረ፣ ቤቲ ልጇን እንደገደለችባት አሁንም እንግዲህ ፍቅሯንም እንግዲህ ለመንጠቅ እንደተዘጋጀችባት እንደነጠቀቻትም ስታወራ ነበረ እና ኪራ ሴት ነው ስትላትም ነበር። ኪራ እጅግ በጣም ተናዶ ከቤት እንደወጣ አልተመለሰም ብላም ስትነግራት ነበረ። እና ያው የእነ ኪራ ቤት እንግዲህ መልሶ በሀዘን ደፍርሷል፣ ቤታቸው ማለት ነው። ምንም እንኳን ፍቅራቸውን እንኳን የተወሰነ እንኳን ሳያጣጥሙ ቤቲ መታ በጠበጠቻቸው ማለት ነው። ቤቲ በቀሏ እየተጠናከረላት ነው። በያዘችው የእርቃን ፎቶ ኪራን እያስፈራራችው ትገኛለች። እናም እንግዲህ ሁኔታው በጣም አያስደስትም ማለት ነው የዛሬው የጽናት ድራማ ማለት ነው። እናም እንግዲህ በቀል እጅግ በጣም ክፉ ነው። እንግዲህ ቤቲ የሰውን ደስታ ደጋግማ እየነጠቀች ትገኛለች ማለት ነው። ከእሱ ጋር የነበራት ቆይታ እሱን አምስት ዓመት ሙሉ የጠበቀችበትን በቀል እንግዲህ እንሁ ብላ እያራገፈችበት ነው። መርዟን እየረጨችባቸው መርዟን እንግዲህ እያርከፈከፈችባቸው ትገኛለች ማለት ነው። ቤቲ አሁን ላይ እንግዲህ ኪራ ቤቲን እሷ ያለችውን የሚሰማት የጽናትን የያዘችውን ፎቶ ሶሻል ሚዲያ ላይ ወጥቶ እንዳይበተንበት ስለሚፈልግ ብቻ ቤቲ ያለችውን ነገር እየተገበረ ነው። እቤት አስገባኝ አለች አስገብቷታል። እናም እንግዲህ እሷ ባለችው መንገድ እየተሽከረከረ ይገኛል። መጨረሻው ግን ምን ይሆን የሚባለውን ነገር እንግዲህ ወደፊት አብረን የምናይ ነው የሚሆነው። ምክንያቱም ነገሩ በጣም ከብዷል ማለት ነው። ውድና የተከበራችሁ ቤተሰብ የጽናት ድራማ የዛሬው ይህን ይመስል ነበረ። ቀጣይስ ምን ይሆን ይሆን? ጽናትስ ምን ይሆን እጣ ፈንታዋ የሚለውን ደግሞ እንግዲህ በቀጣይ ክፍል የምናይ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል